ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ሰላም ናችሁ ወይ በያላችሁበት ሰላማችሁ ብዝት ብዝት ስትሲበልኝ ዛሬ እንግዲህ ጓደኞቼ አንዳንድ ለማመስገን የምፈልጋችሁ ሰዎች አሉ ጓደኞቼ በጣም በጣም እጅግ አድርጌ ነው የማመሰግናችሁ በርቺ ላላችሁኝ ከጎኔ ለሆናችሁ ላይክና ኮሜንት ለምትሰጡኝ ሰብስክራይብ ለምታደርጉኝ ሁሉ እጅጉን አድርጌ በጣም ከልቤ ያመሰግናችኋለሁ እንግዲህ ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁ በርቺ በሉኝ። ጓደኞቼ ያላደረጋችሁልኝ ሁሉ በ በጣም በጣም እጅግ አድርጌ አመሰግናችኋለሁ ጓደኞቼ፣ ዘመዶቼ ሁላችሁም። በርቺ ለምትሉኝ፣ ኮሜንት ለምትሰጡኝ በጣም እጅግ ነው ማመሰግነው፣ በእውነት ከልቤ ነው ማመሰግናችሁ። እንግዲህ ሰብስክራይብ ያላደረጉኝም ሰብስክራይብ እንደሚያደርጉኝ ቤተሰብ እንደሚሆኑ እርግጠኛ ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት በመቀጠል ለፊታችን አይናችን ስር ለሚሸበሸብብን እንዲሁም ደግሞ ለአይናችን ስር ለሚጠቁርብን እና ለእርጅና ምልክት እንዲሁም ለፊታችን ግለው ወይም ደግሞ ጽድት ያለ ፊት እንዲሆን የሚያደርግልን ነገር ነው ይዤ የመጣሁት። በነገራችን ላይ እንግዲህ አይስ ወይም ደግሞ በረዶ ነው። በበረዶ ውስጥ ነው የሚቀመጠው ተሰርቶ ማለት ነው እና በረዶ በአጠቃላይ ለፊታችን በጣም ቆንጆ ነው። የፊታችንን እዚህ ጋ ያሉትን ቀዳዳዎች ለማጥበብ ይሞክራል በረዶ። እንደገና ደግሞ የርጅና ምልክት እንዳይወጣብን ያደርጋል ማለት ነው። ውሃው ራሱ ብቻ ማለት ነው እንኳን ሌላ ነገር ተጨምሮበት። እንግዲህ አሰራሩ እንዴት ነው? ሩዝ ያስፈልገናል፣ የተፈጨ ሩዝ፣ ማር ያስፈልገናል፣ ወተት ያስፈልገናል። ጓደኞቼ እንግዲህ አሰራሩን በመቀጠል አሳያችኋለሁ ማለት ነው። ጓደኞቼ እንግዲህ የሚያስፈልገን የተፈጨ ሩዝ ያስፈልገናል። ሁለት ማንካ የተፈጨ ሩዝ አረጋለሁ። እንደገና ደግሞ አንድ ማንካ ማር ያስፈልገናል። ያው ዚህ ለክቻለሁ። አንድ ማንካ ማር ያስፈልገናል። ከዛ ወተት ያስፈልገናል። ግማሽ ብርጭቆ ወተት ነው ያደረኩት። ግማሽ ብርጭቆ ወተት ከዛ ማስ። ይሄው እንግዲህ እንደዚህ ካማሰልኩት በኋላ የከልጅ ዕቃ ውስጥ አድርጌ ፍሬዘር አድርገዋለሁ። ከዛ በኋላ የሚቀጥለውን አሳያችኋለሁ እንዴት እንደምቀባው ማለት ነው። ይሄው እንግዲህ እንደዚህ አድርገዋለሁ። እንደዚህ አድርጌ ፍሬዘር አስገባውና ከዛ ከልጅ ሲሆንልኝ ነው የምጠቀመው። ተመልሼ እመጣለሁ። ሰላም ጓደኞቼ እንግዲህ አሰራሩን እንዳያችሁት ነው አሰራሩ። ያው ከሰራም በኋላ ፍሬዘር ካረግነው በኋላ ከቀዘቀዘ በኋላ በረዶ ከሆነ በኋላ ነው የምንጠቀመው። እንዴት ነው የምንጠቀመው? ትኩስ ፎጣ ያስፈልገናል። ትኩስ ፎጣ ሰውነታችን፣ ፊታችን እንዲከፍትልን ማለት ነው። የፊታችን ቀዳዳ እንዲከፍቱ ትኩስ ፎጣ ያስፈልገናል። በትኩስ ውሃ የተዘፈዘፈ ፎጣ ማለት ነው። ከዛ በኋላ እንደዚህ ከከፈተልን በኋላ እንቀበዋለን አይሱን ማለት ነው ጓደኞቼ። ይሄው በረዶ ትንሽ እንትን ብሎብኝ ነው ፈርሶብኝ ነው። በረዶውን ስታረጉ ውሃም ሆነ በረዶ ነገር ስታረጉ፣ አንድ ቦታ ላይ አታቆሙ። ቶሎ ቶሎ እንደዚህ እንደዚህ ማድረግ አለባቸው ጓደኞቼ። እጃችሁን ማንቀሳቀስ መቻል አለባችሁ። አይናችሁ ስር አይናችሁ ላይም ማረግ ትችላላችሁ። ይኸው እንግዲህ ተቀባሁት ጓደኞቼ። ይሄንን ተቀብቼ አንድ 10 ደቂቃ ቆይቼ እታጠበዋለሁ ማለት ነው። ስታጠበው በኖርማል ውሃ ነው የምታጠበው። ከዛ በኋላ የፈለጋችሁትን ክሬም ሙረጥብ ወይም ደግሞ ሞይስቸራይዝ ማድረግ አለባችሁ ማለት ጓደኞቼ። እንግዲህ ሁለት አይስ ነው ማድረግ ያለባችሁ። ሁለት አይስ በየቀኑ ወይ ጧት ጧት ከቻላችሁ ልክ ከእንቅልፋችሁ ስትነሱ አያስፈልጋችሁም። ሙቅ ፎጣ አያስፈልጋችሁም። ምክንያቱም ፊታችሁ ሙቅ ነው የሚሆኑ። ጧጧት ማድረግ የምትችሉ ጧጧት ማድረግ ትችላላችሁ። ጧጧት ደግሞ ማድረግ የማትችሉ ከሆነ በማንኛውም ሰዓት ፊታችሁን ለብ ባለ ውሃ ታጥባችሁ መጠቀም ትችላላችሁ ማለት ነው ጓደኞቼ። ሞክሩት በጣም ትወዱታላችሁ። በጣም አሪፍ ነው። ታጥቤ ተመልሼ እመጣለሁኝ። እስከዛው ደህና ቆዩልኝ። ሰላም ጓደኞቼ፣ ተመልሼ እመጥቻለሁ። ታጥቤ ያለሁ ከአስር ደቂቃ በኋላ ታጠብኩት። በጣም ቆንጆ ነው። እውነት ልነግራችሁ አልችልም። በጣም እንግዲህ ይሄ ጥቅሙ ምንድን ነው? አንደኛ የተሸበሸበ ፊት እንዳይሸበሸብ ያደርጋል። ሁለተኛ ደግሞ አይናችን ስር ለሚጠቁርና ለሚያብጥብን ቆንጆ ኖ። ሶስተኛ ደግሞ እዚህ ጋር ለሚወጡብን ቀዳዳ የፊታችን ቀዳዳዎችን ለማጥበብ እንዲጠብ ለማድረግ እንግዲህ በረዶ በጣም ቆንጆ ኖ። በረዶ በህክምና ደረጃ ራሱ የቆዳ ሐኪሞች በረዶ እንድንጠቀም ይመክራሉ። እንግዲህ በረዶን ስንጠቀም አንድ ቦታ ላይ መያዝ የለብንም፣ ግን እንደዚህ ቶሎ በእንትን በፍጥነት ፊታችን ላይ ማዳረስ መቻል አለብን። በጣም አሪፍ ነው። ትወዱታላችሁ ወተትም ሞስትራይዝ ያደርጋል። ማር ሞስቸራይዝ የሚያደርግ ነገር ነው። እንደገና ደግሞ ማር ጥቁር ነገሮችን ያጠፋል። ሩዝ ደግሞ እንደሚታወቀው ያጉለው ማድረጊያ ነው፣ ለፊት ጥራት ነው እና በጣም አሪፍ ነው። እኔ ወድጃለሁ። እንደምትወዱት ተስፋ አድርጋለሁ። እኔ ሁልጊዜ ጊዜ ነው የምጠቀመው ይህን ነገር። ሳረጥብ በምንድን ነው የማረጥበው? እኔ በኦሊቬራ ጄል አረጥባለሁ ማለት ነው ጓደኞቼ።

ይደርቃል በራሱ ጊዜ ማለት ነው ጓደኞቼ ፊታችሁን ማንኛውንም ነገር ከተቀባችሁ በኋላ ለማርጠብ ሞክሩ ማርጠብ ግድ ነው ማርጠብ ያስፈልጋል ካረጠበ ፊታችን ይደርቃል ይሸበሸባል ጥቁቁር ነገሮች ይወጡብናል በጣም ከዛ በኋላ ፊታችን አስቸጋሪ ነው የሚሆነው ለመመለስ ግን በታጠብን ቁጥር ፊታችንን ማርጠብ መቻል አለብን በአይ ክሬም ሞይስቸራይዘር ማድረጊያ ማርጠብ መቻል አለብን እላችኋለሁ ጓደኞቼ እንግዲህ ላይክ ኮሜንት ሰብስክራይብ ሼር አድርጉኝ። አዲስ ጀማሪ ነኝ፣ አበረታቱኝ እላችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።